ከዛ መድኃኒት ጋር የተያያዘ ነው እጅ ላይ የሚወሰድ መድኃኒት በመርፌ የሚወሰደው ነው ወስጄ ወስጄ ነበር ያስፈታል እንዴ ረመዳንን ለማለት ፈልጌ ነው ስሁር ላይ ማለት ነው አዛን ይባላል እና ዘጠኝ ሰዓት ከምናምን ወይም የሆነ ሰዓት አለ እና አዛን ከተባለ በኋላ ለስሁር እንዲመገቡ እንትን ከሀዲስ ጋር ያለችውን ከአዛን በኋላ ማለቱ እንዴት ይታያሉ የሚል ነበር። ሶስቱም አራቱም ረመዳን በየአመቱ የወለደች እያረገዘች ቢያልፋት አራት አምስት ረመዳኖች ቢኖር በእክላስ የሚሰራ ሰው አጅሩ ትልቅ ሲሆን፣ እክላሱ ደካማ የሆነ ሰው ደግሞ ተግባሩም ክፍያውም ይቀንሳል። ነበር የምሰግደው፣ በአማርኛ ዶ አረጋለሁ ውትር ላይ ያ እንዴት ይታያል? አሰላሙ ዓለይኩም ረህመቱላሂ ወበረካቱ። ያላ ዝነቻነ ሰላም፣ ፍቅር፣ ጤና በያላችሁ በዳሩን በሉ በሁላችሁም ላይ ውሰኒ። ዛሬም እንደተለመደው አነጋጋሪ፣ አስተማሪ እጅግ በጣም ምርጥ ምርጥና አዳዲስ መረጃዎችን እየቀርብ ያለው ለዛ ቪዲዮች እንመለከታለን። ለዚህ ዩቱብ ቻናል አዲስ ናችሁ ግን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮችና የቻናል ቅማሞቹ ሁላችን ቪዲዮን በላይክ እንጀምረዋለን። ለእስላማ ለእስላሞች ላይክ መስጠት የለም ቀጥታ ወደ ዛሬ ቪዲ ለብስቱም ኢላ ቀሊላ ለው አነኩም ኩንቱም ተዐለሙ። ቀዷ አለብኝ ግን አጠባለሁኝ። ቀዷውን ላልከፍል ሳልከፍል ረመዷን ቢገባ ቢገባስ ምን ላድርግ? ትላለች ቀዷ እያጠባች መጀመሪያ አርግዛ ከዚያ ደግሞ ወልዳ እያጠባች ከዚያ ሁለተኛም እንደዚሁ አርግዛ ሊሆን ይችላል። ምንም የለባትም እኮ ቀዷ ይጠብቃታል። የሚቀጥለው ረመዳን ቢገባ ቢገባም ችግር የለውም። ሶስቱም፣ አራቱም ረመዳን በየአመቱ የወለደች እያረገዘች ቢያልፋት አራት አምስት ረመዳኖች ቢኖሩባት ችግር የለውም። ችላ አልበላችምና። አንዳንዶቹ በጣም የሚሰጉት የሚመስለኝ አንድ አመት ረመዳን የሚመጣ ከሆነ ምን አደርጋለሁ? ስጋት አላት ይመስለኛልና፣ ችግር የለውም። ቀዷ ማውጣት እየቻልሽ ረመዳን መልሶ ከገባብሽ ነው ቅጣት አለሽ የለሽም ያለው የሚል ጥያቄ ያላቸው እሱም፣ ከረመዳን እስከ ረመዳን ድረስ ቀዷ ካወጣች ክፍያ የለባትም። ግን የሚቀጥለውን ረመዳን አሳልፋ ከሆነ ቀዷ የምታወጣው አቅም ከነበራትና ማውጣት እየቻለች ከሆነ አውቃ ከሆነ ያሳለፈችው አንዱን ቀን ረመዳን ቀዷ ስታወጣ በጎን ደግሞ አንድ ሰው ማብላት አለባት። ለእያንዳንድ ቀን አንዳንድ ሰው ማብላት አለባት የሚሉ ዑለማዎች አሉ። እነሱም ቢሆኑ በማሳለፏ ትወቀሳለች ነው እንጂ ቀ አለባት የሚል ነገር ክፍያ አለባት የሚል ነገር ምንም ማስረጃ የለውም። እና አንቺ ደግሞ ችግር የለብሽም፣ እያጠባሽ ነው። ቢወጣ ቢመጣ ምንም ችግር የለውም። አብሽሩ እንሻአላህ። አሰላሙ አሌይኩም። ዋአሌኩም ሰላም ረህመቱላህ። ለጥያቄ ነበረሻ ርሀ እንትን ቤት ነበረንና ለመሸጥ ብለን ገዝተነው ቤት አሁን ትተነው መሸጡን አከራየ ነው አሁን እንትን የምናወጣው ዘካ ማውጣት ብንፈልግ ተ ትሸጥ ነው ወይስ አሁን ተኪራው ማውጣት እንችላለን። አሁን በኪራዩ ነው፣ አሁን በኪራዩ ነው፣ ግን በኪራዩ እናውጣ። አዎ፣ ስትሸጡ ደግሞ ከተሸጠው ገንዘብ ነው የዚያን ጊዜ የምታዋጡት። ምክንያቱም አሁን መሸጥታችሁ የገቢ ምንጭ ልታደርጉት በሚያመጣው ስለዚህ፣ የገቢ ምንጭ ከሆነ መኪና ከሆነ የቤት ኪራይ ከሆነ ሌላም ሌላም የገቢ ምንጭ ከሆነ በገቢው ላይ ነው እንጂ በቤቱ ላይ አይደለም የሚወጅበው። ቤቱ ለራሱ ለሽያጭ ሲዘጋጅ ነው፣ ለንግድ የተዘጋጀ ቤት ሊሸጥ ሊለወጥ የተዘጋጀ ቤት ከሆነ ነው ባለበት ሂሳብ የሚወጅበው። ሁለተኛ ጥያቄ ደግሞ ውትር ትሰግዲ ለዲስ በእንትን ነበር የምሰግደው፣ በአማርኛ ዱአ አደርጋለሁ ውትር ላይ። ያ እንዴት ይታያል? የት ላይ? ውትር ላይ ውትር ላይ ትሰግዳለሁ እና በአረበኛ ብዙም አልችልም። ሲሰማ አይቻልም። በአማረኛ ማድረግን ለመጠየቅ ዊትር ሶላት ላይ በአማረኛ ዱዓ ቢደረግ ምንም ችግር የለውም። ፈርድ ሶላት ላይ ብቻ አትዳፈሩ። ፈርድ ላይ የምታውቋትን ትንሽም ቢሆን በአረበኛ ለማድረግ ሞክሩ። ሱና ሶላት ላይ ጉዳያችሁን በምትችሉት ቋንቋ ልታደርጉ ትችላላችሁ። ማለት ወያኩም። እሺ ከረመዳን ጋር የተያያዘ ጥያቄ ነበረኝ። አይዋ ሄሎ ሄሎ። ይሰማኛል። እሺ ከመድኃኒት ጋር የተያያዘ ነው። እጅ ላይ የሚወሰድ መድኃኒት፣ በመርፌ የሚወሰደውን ወስጄ ወስጄ ነበር። ያስፈታል እንዴ ረመዳንን ለማለት ፈልጌ ነው። የምን መርፌ ነው? የምግብ መርፌ አይደለም መቼም አይደለም አይ፣ ኩላሊት ታምሜ የነበረ ረመዳን መጀመሪያ ቀን ላይ አዎ፣ ለዛ ብዬ ሆስፒታል ሂጄ ነበረ። ምንም ሌላ ከግሉኮዝ ጋር ያልተገናኘ ነው መድኃኒቱ ለአምስት ቀን ወስጄ ነበረ። ለአምስት ቀን መድኃኒት ተከታታይ፣ ጠዋትና ማታ የሚወሰድ መድኃኒት ነው እና መድኃኒት ሲበወስድ ይሄ ነገር ያስፈታል እንዴ ለማለት ነው። መርፌው ነው ጠዋትና ማታ የሚቀጥለው ወይስ ሌላ እንክብል ነገር ነው? ላይ የሚወሰድ ከአሮላ ላለል መርፌ በዛ በኩል የሚሰጠው እሱ ነው። ስጄ በዛ በኩል ነው መርፌ የሚሰጠው፣ ለዛ ነው መድኃኒቱ። አዎ በእኮ መርፌ ነው እንጂ የሚዋጥ ነገር አይደለም። የሚዋጥ ነገር አይደለም። በጣም ጥሩ። ችግር የለውም። ችግር የለውም። አያስፈጥርም። ለመርፍ ለእንትን የሚወሰድ ለምግብነት በሚወስደው ላይ ነው ዑለማዎች ያፈጥራል የሚሉት እንጂ ለሕክምና የሚወሰዱ መርፌዎች ደም ልገሳ ለመስጠት ወይም ደግሞ የደም ልክህን ለማወቅ የስኳርህን እንትን ለማወቅ የሚሰጡ ደግሞችና የሚወሰዱ መርፌዎች ችግር የላቸውም። ከረመዳን ጋ በተያያዘ እንትን ሰዎች ሊያፈጥሩ እንትን ሱሁር ላይ ማለት ነው አዛን ይባላል እና ዘጠኝ ሰዓት ከምናምን ወይም የሆነ ሰዓት አለና አዛን ከተባለ በኋላ ለስሁር እንዲመገቡ እንትን ከሐዲስ ጋር ያለችውን ከአዛን በኋላ ማለቱ እንዴት ይታያል የሚል ነበር። አይቺ ተሰሐሩ ተሰሐሩ ፈይነ ፍስተው ዘሪ በረካ የምለው ከአዛን በኋላ ይሉታልና እሱ ከሻዓዛ እንዴት ነው? አይ መባል የለበትም የተሳሐሩ ከዚህ ጋር የተያዘ ምንም አሰር ምንም የለም። አዛን አልአወሉ የቢላል አዛን የሚባለው ነው። የተኛችሁ ተነሱ፣ ቁማችሁ ያላችሁን ካላችሁ ትንሽ ረፍ በሉ ሊነጋ ነው ማለት ነው። በሌላ በኩል ደግሞ ረመዳን ከሆነ ጾም የሚጾም ሰው ደግሞ ሰሑር ብላ እንዳይነጋብህ ማለት ነው። ስለዚህ እሱ ከሰተም አሰላቱ ኸይሩ ሚንን ነውም አይባሉም። ምልክቱ ይህንን አዛን ሰምቶ ከዚያ በኋላ በዚህ ሳይነሳ ተሳሐሩ በሚል ይነሳል ብሎ እንትን ማለቱ አግባብ አይደለም። ሌላውም እንግዲህ ሌላ ዱዓ ደሞ ያመጣል፣ ሌላውም ሌላ ነገር ያመጣልና የተባለውን ረሱል አለይሂ ሰላቱ ወሰለም ሲሰራይ ተው ዝም ያሉትን ያጸደቁትን አርጉ ያሉትን ብቻ እንጂ ከዚያ በኋላ ያለው ዲን ነውና ብትሰሩት ምንም ችግር የለውም አጅር ታገኛላችሁ ማለት ይከብዳል። መን አሕደሰ ፊ አምሪና ሃዳ ማ ለይሰ ሚንሁ ፈሁወ ረድ ነው።

አተራዊ ለመስገድ ያመኛል እኔ ከቤት መንቀሳቀስ የሚችል አተረ ነው ማለት ነው። ምኑ ነው የሚያምህ ታዲያ? መስገድ የምትችል ከሆነ መስገደው ምን ችግር አለው ታዲያ? ቁጭ ትሰግድ አለ ምን ችግር የለውም። ቤት ቁጭ ብለህ ስገድ ምን ችግር አለው? ሁለት ሁለት ሁለት ሁለት ስሰግድና ሲደክም አንድ ረካ ሰግደህ መጨረሻ ላይ ትዘጋለህ። እስከቻልክ ድረስ አስር ይበቃሃል። ከዚያ ጨምራለሁ ካልክ አትከለከልም። እያሉህ ነው አይደል? ረካቲ ነው አዎ ተራዊህ ነው። ተራዊሕ ሶላት ነው፣ ቂያም ሌሊ ነው፣ ዊትር ነው ስሙ፣ ሁሉም ያካትተዋል ተሀጁድ ነው። እሺ እሱን ከዘገድኩኝ በኋላ አሁን ፊት ማለት ነው ሌሊ ከመድረሱ በፊት የምሰግደው ረካተኝ ረካተኝ ዘግጄ በአንድ ረካ በዘጋሁት በኋላ እንደገና ደግሞ ሌሊ ላይ ተነስቼ መስገድ የሚችለው እንዴት ነው? ለምሳሌ አንተ ለሊት ላልነሳ እችላለሁ ብለህ ማታ እስከ ዊትር ድረስ ሰገድክ። እስከ እስከ ነጠላዋ ቁጥር ድረስ እስከ ነጠላዋ ቁጥር ድረስ ሰግደህ ከጨረስክ በኋላ ተነስተህ ደግሞ መስገድ ፈለግክ ስገድ፣ ምንም ችግር የለውም። ሲሰግድ ከሁለት አንዱ አዎ፣ ገባኝ። ከሁለት አንዱ ነው የምታደርገው። አንደኛ ዝም ብለህ ሁለት ሁለት ሁለት እየሰገድክ ትተዋለህ፣ ዊትር መጀመሪያ ስለሰገድክ ሌላው ደግሞ የመጨረሻዋ ዊትር እንድትሆንልኝ ብለህ ካሰብክ ደግሞ ምድ ነው የምታደርገው። ልክ እንደ ስትጀምር አንድ ረካዓት ትሰግዳለህ ለብቻው። እሷን ከጨረስክ በኋላ አንዷን ረካ ልክ ዊትር የሰገድከው እጥፍ ሆነልህ ማለት ነው። ነጠላ መሆኑ ቀርቶ፣ አሁን እጥፍ ሆነ ማለት ነው። ከዚያ ሁለት ሁለት ሁለት እየሰገድክ ትቆይና መጨረሻ ደግሞ አሁንም ሊነጋብስ ሲል ወይም ልታቆም ስትል አንድ ረካት ትሰግዳለህ። አደል? አዎ። እሺ ጀዛኩላህ ነው ሼክ። አላህ ያቆያችሁ ምን አዎ አድርጌያለሁ። በረመዳን ወር ውስጥ አድርጌያለሁ። አንድ ሁለት ሶስት ዑምራ አድርጌያለሁ። በዚህ መካከል እኔ ልጠይቅ የፈለግኩት ለአባቴ ዑምራ አድርጌላቸው ነበረ። ማለት አላ አባቴ ወደ አክራ ሄደዋል እና ያ ለአባቴ ያደረግኩት ዑምራ እንዴት ነው ያኔ ተቀባይነት አለው ወይ እንዴት ነው? እንደገና ደግሞ እኔ ደግሞ ወጣት ነኝ። በወጣትነት እድሜ ነው ያደረግኩት ያንን ዑምራ ማለት ነው ሲያደርግ አሁን በሀያ ቤቶች ውስጥ ሁኜ ነው ያደረግኩት ዑምራውን። ኢትዮጵያ ነው ያለሁት፣ እና እንዴት ነው ይሄ የእኔ ዑምራ ሐጅም አድርጌ ያለው እንዴት ነው ማለት ፈልጌ ነው። በዚሁ ደግሞ ካላስረዘምኩኝ፣ ሐጅ እዛ ሁኜ እየሰራሁ ነው ያደረግኩት። ምን ሁኜ ሐጅ እዛ ሁኜ ሚና ሚና እየሰራሁ ነው ሚና እየሰራሁ ሙዘሊፋ ነበረ እንትናችን ያኔ መቀመጫችን የነበረው። አዎ ሚና እየሰራው ማ የሐጅ ስራ እየሰራው ነው። ከዛ የእህራሙ ቀን እህራም ለብሼ ማለት ነው ሐርሜ ሚና አደርኩና ከሚና እንደገና ወደ ጀበል አራፋት ሄድኩኝ ማለት ነው። ከዚያ ጧፍ አረክ አዎ እና ከጀመራቱንም ምንሆንም በስነ ስርዓት ነው ያደረግኩኝ። እንዴት ነው ይሄ ሐጅን እንደገና ደግሞ የኔ ዑምራም የኔ የአባት ለአባት ያደረኩት ዑምራ እንዴት ነው? እሱን መጠየቅ የፈለኩት። እና ጀዛክላሁ ኸይር። መጀመሪያ ጀዛክላሁ ኸይር። ለአባትህ ዑምራ ማድረግ ጥሩ ነው፣ ሌሎችን ኸይር ስራዎችን እንደ መስራት ማለት ነው። ችግር የለውም ለራስህ ዑምራ ካደረክ በኋላ ከሆነ ያረክላቸው ጥሩ ነው የሚሆነው ኢንሻአላህ። በወጣትነትህ በወጣትነት ማ ያደረከ ዑምራ ማዳገም መድገም ያስፈልገዋል ወይ ነው? እድሜ ካገኘህ መድገም ጥሩ ነው መደጋገም ግን ዑምራ አድርግሃል ነው የሚባለው። ምንም የሚጎለው ነገር የለውም። ሐጅ ከሙዝደሊፋ ተነስተህ እዚያው አካባቢ ነውና ሙዝደሊፋ አካባቢ ስራ እየሰራ ያ ሐጅ ቀን ግን ሚና አደርክ፣ ከሚና ተነስተህ ዓረፋ ሄድክ፣ ከዓረፋ ወደ ሙዝደሊፋ መጣህ፣ እዚያው ቤትህ አካባቢ አደርክ፣ እንደገና ወርደህ ሓረም ጠዋፍ አደረክ፣ ከዚያ ፀጉርህን ላጨህ፣ አለቀ ማለት ነው። ምንም ትል የለውም። ስለዚህ ሐጂ ምንም የሚያደናቅፈው ነገር የለውም። እዚ አካባቢ ስራ ስለሰራህ ዑምራ ወይም ሐጂ ተቀባይነት የለውም የሚል ምንም የለውም። በወጣትነት ትልቅ ነገር ነው እንዲም በወጣትነት ለዒባዳ መመለስ በጣም ትልቅ ነገር ነው። ይህንን ማስታወስ ወጣቶች ዑምራ አይደለም የሚያስቡት ሐጂ አይደለም የሚያስቡት፣ አውሮፓ አሜሪካ ምህር ነው የሚያስቡት። እና ይሄ ቅርብም ብለው ወደ ዑምራ መመለስ ራሱ ትልቅነት ነው ግን አንድ ጊዜ ሁለት ጊዜ አይደለም፣ በየጊዜው ከተቻለ ዑምራ መደጋገም ዑምራቱን ዑምራ የተደጋገመ ዑምራ ዑምራቱን ኢላ ዑምራ ረጅ ሐጅን ኢላ ሐጅ ሶ ረመዳን ኢላ ረመዳን ሰለዋቱል ኸምስ ፊማ በይነሁነ ሙከፍራት ናቸው። እነዚህ ወንጀል ከሚያስርዙ ነገሮች መካከል ከአንድ ዑምራ ኢላ ሌላ ዑምራ፣ ካንድ ሐጅ ወደ ሌላ ሐጅ፣ ጾም ወደ ሌላ ጾም እንደዚህ መረማመድ ትልቅ አጅር ያለበት ስራ ስለሆነ መደጋገሙን አትርሳው እንጂ ያለፉት ነገር ተበላሽተዋል ማለት አይቻልም። ናም ሰላም አለይኩም፣ ሰላም አለይኩም ናም እ ይሄዳል። አርባዱ ይሄዳል፣ ይሄዳል። እሱ ላይ መጣት ነው። ከአርባ ቀን በኋላ ያለ የወሊድ ደም የበሽታ ደም ስለሆነ ምንም ሊከበር አይገባውም። ራስሽን እንደ ንጹህ ቆጥረሽ ሶላትሽን ስሰግጂ በየሶላት ሰዓቱ ውዶሽን እያደረግሽ ጾምሽን ደግሞ ምንም ችግር የለውም። ጾምሽን ጾም ይቀጥለሽ ከሌሎቹ ጋር አቅም ካለሽ ማለት ነው። ማጥባቱ ምናምኑ ካልከለከለሽ በደሙ ምክንያት ልታፈጥሪ አይገባም። ብዙ እየሰማውኝ አይደለም የነገርኩሽ ነው ህጉ ከአርባ በኋላ ያለ ደም ምንም ንጹህ ደምም ቢሆን አይሆንም። ሶላት አይከለክልም፣ ጾምም አይከለክልም። መደረግ ያለበት ግን ሶላት ላይ ብቻ በየ ጊዜው በየ ሶላቱ ሰዓት ውዶሽን እደሽ። ባረከላሁ ፊክ። ረሱል ዓለይሂ ሶላት ወሰላም ስለ ረመዳን ብዙ ሀዲሶች ተናግረዋል።

የኸይር ሥራውን ከአስር በላይ ለማውጣት የራሱ ጥረት ይፈልጋል ማለት ነው። ግን ስብሓን ላህ ጾም ሲቀር ጾምማ ፈኢነሁ ሊ ጾም የኔ ነው አለ አላህ። የጾም የጾመኛ ዒባዳ ከእኔ ጋር በልዩ ግንኙነት ያለው ነው። ለምን ለምንድን ነው አላህ ስብሐነህ ወተዓላ ጾምን የእኔ ብቻ ነው ያለው? ትክክለኛ የአላህ ስብሐነህ ወተዓላ ታዛዥ ለመሆኑ የሚያመለክተው እኔ ነኝ የማቀው። ምግቡን ሲተው፣ መጠጡን ሲተው፣ የግብረ ሥጋ ግንኙነቱን ስሜቱን ሲቆጣጠር እኔ ብቻ ነኝ እኮ የማቀው እንጂ ሌላ ሰው ተቆጣጥሮት አይደለም። ምን እንዳረገ በምናቃለን ውስጡን ሰወር ብሎ ጠጥቶ ሊሆን ይችላል። ሰወር ብሎ በልቶ ሊሆን ይችላል። ሰወር ብሎ ስሜቱን ተወጥቶ ሊሆን ይችላል። ይህንን ሲያደርግ እኔንና እኔን ብቻ ፈልጎ ነው፣ እኔንና እኔን ብቻ ፈርቶ ነው ይላል አሉ ነቢዩ ዓለይሂ ሰላቱ ወሰላም። ሌላው ግን ሌላውን ግን ብዙ ሊያደርግ ይችላል። በእኽላስ የሚሰራ ሰው አጅሩ ትልቅ ሲሆን እኽላሱ ደካማ የሆነ ሰው ደግሞ

አይታችሁ ከሆነ እንደው ብዙ የተሳሳቱ መንገዶች ላይ የነበሩት ሁሉ ረመዳን ሲመጣ ቀጥ ነው የሚሉት። እንኳን ሙስሊሙ ሙስሊም ያልሆነው ራሱ ብዙ መረጋጋት ይታይበታል። ለምን ረዳቱ የሆነው ለዚህ ለተንኮሉ፣ ለክፋቱ ያስተባብር የነበረው ሰይጣን ተዳክሟል፣ ታስሯል። የሰይጣን መሪዎች፣ አመራሮች መረደቱ ሸያጢን ይባላሉ። የሰይጣኑ ዋና ዋና የሆኑ አደገኞች ይታሰራሉ። ሱፍ ሂደት ነው ያሉት ይቀፈደዳሉ ማለት ነው። ስለዚህ በዚህ በረመዳን ላይ ያለው የሸር የተንኮል ጉልበት ዓለም አቀፍ ነው የሚሽመደመደው ድክም ነው የሚለው። ወፉትሐት አብዋቡል ጂናን የጀነት በሮች ደግሞ ክፍትፍት ነው የሚሉት። ይሄ ጨባጣው ሁሉ ሲያበላ ሲያጠጣ ሲለግስ ነው የምታየው። ሌላ በረመዳን ላይ ቁርአን መቀራት አለበት። ቁርአን ትልቅ መልእክት ያለው ለእኛ ህይወታችንን

በአስር በአስር ቀን አክትመ ነው ማለት ነው። ቢቻል በየሰባት ቀኑ አራት ጊዜ ማለት ነው አራት ጊዜ ከምናምን ማለት ነው። ከዚያ ደግሞ አነስ ብሎ በየሶስት ቀኑ ማክተም ቢባል ቢቻል በጣም ጥሩ ነበር ናል። አስር ጊዜ ማክተም በየሶስት ቀኑ እያከተምን ማለት ነው። ይሄን ማድረግ ቢቻል በጣም ጥሩ ነው። ከዚህ ባነሰ ቀን ማክተም ግን ትንሽ ስድፊያ ይኖረዋልና አሃዱን ከሃድ ሽዕር እንደ ግጥም ንባብ ነው። ወይም ምትእንቸለችለው ምተራውጠው ምታጣድፈው ተብሎአለና ይሄ በሶስት ቀን አንድ ጊዜ ማክትም ብቻል በየቀኑ ዓሥራ ዓሥር ጁዝ ማለት ነው መካላይ የሆነ ሰው ዓሽረ ለአዋኪር የሆነ ሰው በቀን ሙሉ አንድ ጊዜ ቢያኸትም በ24 ሰዓት ውስጥ አንድ ጊዜ ቢያከትመው፣ ከሶስት 3 ቀንም በታች ቢያከትመው፣ እነዚህ በጣም ፈድል ያላቸው ትሩፋት ያላቸው ቀኖች ወይም ሌሊቶች የረመዳን ሌሊቶች፣ የ10 ዚልሒጃ ቀናቶች ላይ ይህን ይሄን ቢያደርግ ብዙ ችግር አይኖረውም። ላኪን በጣም በጣም ሁሉም አብዛኙ ሊያረገው የሚችለው በሶስት ቀን ነው።

ይችላልና በጣም አለች አሁን መጾም አልቻለችም? አልገባኝም እና አሁን ምንድነው የሚደረግ ምን ምን ሆኖ ነው ሽማግሌ ነች ሽማግሌ አዎ እሺ እና አሁን ለሷ ቀዷ እንዴት ነው የሚመለሰው ቀዷ አዎ እንዴት ነው የሚመለሰው እስቲ እንደገና ጥያቄውን ጠይቀኝ። በሌላ አባባል እስቲ ንገረኝ አ ንገረኝ ንገረኝ። እንትን እየጾመች ስለሆነ መጾም ስለማትችል ስለማትችል ነው ስለማ አልችል መጾም አትችልም። አሀ ምን ሆና ምን ማድረግ ይቻላል? አሁን ለሷ ለምስኪን፣ ምን ሆና ነው ማትጾመው ማትችለው ያማታል። አሮጊት ናት፣ ያማታል አዎ። ካመማት ጾም ማጾም የማትችል ከሆነ ምናልባት ወደፊት ወደፊት አዳም ጠኝሽ ታመማት ወደፊት ደግሞ ተሽሏት ቀጧ ማውጣት የማትችል ከሆነ በየቀኑ የአንዳንድ ሰው የአንድ ጊዜ ምግብ ለድሃ እየሰጠች እያበላች እሷ ጾሙን መተው ትችላለች። ሰማኝ አልሰማም? ጠይብ። ጀዛከላሁ ኸይራን። በነገራችን ላይ በሽተኞች

በሽተኛ ሆነው ካልጾሙ አምስት ቀን ቀዷውጡ ተጨማሪ ነገር የለባቸውም። وعلى الذين يطيقونه ያቅማቸውን በጣም ተጣጥረው የሚችሉ ሰዎች ግን ፊድየቱን ጣሙ ምስኪን ነው። ለምን ተለ ተዳ ከአቅማችሁ በላይ ተለፋላችሁ፣ አፍጥሩና ፊዲያ ክፈሉ ነው የሚለው አላህ Subhanahu Wa ፊዲያው ደግሞ ለእያንዳንዱ ቀን አንድ ሰው የአንድ ጊዜ ምግብ ማብላት ማለት ነው። በአካባቢያችሁ መቶ ብር ከሆነ ምሳ፣ መቶ ሃምሳ ብር ከሆነ ምሳ፣ ሁለት መቶ ብር ከሆነ አካባቢው ላይ ባለው ምሳ የሰላሳ ምግብ ማዘዝ፣ መስጠት፣ መሰደቅ ማለት ነው። ይህን የሰላሳውን ቀን ሶደቃ ደግሞ ለአንድ ሰው መስጠት ይቻላል፣ ለብዙ ሰዎችም መስጠት ይቻላል።